መጡ ይላል መጡ መጡ፣ ገቡ በአስራ አንድ ሰዓት ይጠብቁን ብለዋል ማለት ነው። ፈንድሻዎች እነማን ናቸው? ፈኪና አህሙ ማለት ነው። ታምራላችሁ። ከሰው አይነት ጠብቃችሁ እንሻአላህ። አሰላሙ አሌይኩም ወረህመቱላ በረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ሰላማችሁ ብዝት ይበል። እንደ ሜድር አሻዋ ማለት ነው። የት አላችሁ ቤተሰቦች? ቤተሰብ ያላደረጋችሁን ደቦ ቤተሰብ አድርጉኝ፣ አበረታቶኝ ሁላችም ሁላችም አወዳቸዋለሁ ማለት ነው። ቤቴ ጎራ የምትሉ ሁላ ማለት ነው። አመሰግናለሁ። ላይክም አድርጉ፣ ሼርም አድርጉ፣ ሰብስክራይ ማድርጉኝ አዲሶች ማለት ነው። እንግዲህ ዛሬ አሁና ፈኪ ብቅ ብሏሉ። ማሻላ ተባረከለሁ። በሰሞኑ በየቀኑ የመጡ ነው ማለት ነው። ደስ ይላል። እውነት ለመናገር እንግዲህ እኔ የሚለው ከሰው አይን ይጠብቃችሁ ነው የሚለው አባ መጀመሪያ ደረጃ፣ ሁለተኛ ደግሞ እንሻአላ እንሻአላ፣ ይቅርታ እንሻአላ እንሻአላ እውነት ያደርግላችሁ ማለት ነው። እውነት ያደርግላችሁ፣ እውነት ያደርግላችሁ፣ ውዴታችሁ እስከ መጨረሻ ያደርጋችሁ። እኔ እኔ የሚለው ፈኪና አሞ ይሄ ተማሞች እኮ ነው የሚመስሉ። አንድ አይነት ናቸው። አንድ እናት የወለደቻቸው ነው የሚመስሉት ማለት ነው። እንግዲህ ቱቱ ብያለሁ፣ ከአይን ጠብቃችሁ ብያለሁ። እውነት ይሄ እንደዛ ማለት አንድ ሰውን ስታዩ ማሻላ ማለት ግድለናል ማለት ነው። ማሻላ እያላችሁ ቤታችሁን ቤታቸው ቤታችን ቤታቸው ጎራ እያላችሁ የኔንም ረግጣችሁን ይለፉ ማለት ነው። በላይካ እኮ ነው የሚላቸው፣ ዝም ብላቸው ይለፉ አይደለም የሚለው። የእነሱንም ቤት ጎራ ያላችሁ አበረታቱ፣ እኔንም ደግሞ ሲታልፉ እንግዲህ ላይካን የረገጣችሁ ሰብስክራይብን ማጠቀራችሁ ሲትወጡ ማለት ነው። አዎ ሲትገቡ ላይክ አድርጉ፣ ሲትወጡ ሰብስክራይብ አድርጉ ማለት ነው። ይወዳቸው አለው እንግዲህ እነዚህ ልጆች አው ፈንድሻዎች ያምራሉ ማለት ነው። ውዴታ እስከ መጨረሻ ያደርግላቸው። እንደዚህ በሚዲያ ተዋደዱ እንደዚህ ሆኑ የሚባሉ ሰዎች ማለት ነው የሆነ ነገር ገጥማቸው ይጠፋሉ፣ ይለያያሉ ማለት ነው። እውነት ይሄ እንግዲህ ከእንደዚህ አይነት ነገር እንዲጠብቃችሁ ዱዋይ ነው ማለት ነው። እውነት ለመናገር የሚጠብቀው ፈጣሪ ነው፣ ይጠብቃችሁ ብያለው ማለት ነው። እስቲ ምን ይዘው መጡ የሚለው ደግሞ አስራ አንድ ሰዓት በኢትዮጵያ እናያለን ማለት ነው። ቤታቸው ሁላችሁም ዳይ አስራ አንድ ሰዓት ማለት ነው። እኔም ሄዳለሁ እንግዲህ የማዳም ባጃጅ ነኝ ከተመቼኝ ነው ማለት ነው። ካልተመቼኝ ደግሞ እንደ ራሴን ቤት እንደማልማጣ እነሱም ጋር አልገኝም ማለት ነው። በሰዓቱ ላልገኝ ይችላለሁ። ህግ ሰዓቱ ካለፈው በኋላ ልገኝ ይችላለሁ። ከመጀመሪያ እስከ መጨረሻ ያለውን ነገር ሰምቼ ደግሞ እንደገና ተመልሼ አሰማለሁ ማለት ነው። አንዳንድ ነገሮች እውነት ለመናገር አንዳንድ ሰዎች በጣም የማይረባ ኮሜንት የማይረባ ነገር ያደረጉ እኔ የሚለው ቢዚ አይደሉም እንዴ? ብቻ ስራቸው መጥፎ ኮሜንት ለመጻፍ ነው እንደ ስራ ብሎ እያያዙት ማለት ነው። ሌላ ስራቸው ሌላ ስራ የላቸው። እንደውም እንደውም ማለት ነው እንደው ለጀዋሉ ሸበካ ማሚያ እንኳን ለብር ብላችሁ እንኳን ስራ አሰሩም እንዴ? በየቤቱ እየሄዱ የሚሳደቡ ኮመንቲታተሮች ኮመንታተሮች በጣም እንደ በርበሬ የሚያቃጥሉ በርበሬ አያቃጥልም እንደምንጣ ማለት ነው። ምህራ አላህን እንፍራ ማለት ነው። ጥሩ ኮመንት ብጽፉ ሰውን ብታበራታቶ ተጣልቶ ከሆኑ ብታስታርቁ ተዋዶ ከሆነ ማሻላ ብላችሁ ብትወጡ ይሄ የተመረጠ ነው ማለት ነው። ስለዚህ መጥፎ ኮመንት አትጻፉ። አሁሙን ቤት ይሁን ማን ቤት ይሁን እኔም ቤት ይሁን የትኛውም ቤት ይሁን በሰው ቤት የሚያየው ኮመንት እውነት ለመናገር በጣም ይዘገንናል ማለት ነው። ስለዚህ አህሙ በፊት በኮመንት ብቻ ጮጋራ ተነስተው ብኛል አልመጣም ብሎ ጠፍቶ ነበር ሆናል ጠፍቶ ነበር በቤቱ እንደውም በሌላ ሌላ ቤት ነበር የሚገኛው ማለት ነው አልহামዱሊላ አሁን ደግሞ ቶሎ የመጡ የማጡ ነው ማለት ነው ከጎኑ ደሞ ወንድ ልጅ ደሞ ከጎኑ ሴት ልጅ ስትኖር ይሄ ያለሃ ቀደ ወልቀደር የመጀመራ አደምና ሀዋ እንደኖሩ የአሁኑን ጊዜ ደግሞ ወንዶች አላህ ስብሐነ ወተዓላ ለአዳም ሐዋን ስለፈጠረ ለአሁን ጊዜ ወንዶች ደግሞ እንደ አዳም እንዳይቦዝኑ ከጎናቸው ሴት መኖር ግድ ይለዋል ማለት ነው። ሴት ስትኖር ከጎኑ ደስታ ነው የሚሰማው፣ ሐዘን አይሰማውም። በቃ እንግዲህ ይሄ የመጀመሪያ ፍጥረታችን አፈጣጠራችን ነው ማለት ነው። ማብራራቱን ብዙም ባላቅ ባወኩት ልክ አደም ሲቦዝን ነው አላህ ስብሓነ ወተአላ በአደም አንድ ጥንት ውጥቶ አላህ ሀዋን አደም እንዳይቦዝን የፈጠረው ማለት ነው። የፈጠራት እንግዲህ እንደሱ። አሁን አህሙ ምን አክል ውበት ጨምሯል? ምን አክል ተስተካክሏል? ከፈኪ አንድ ላይ ሆኖ ማለት ነው። በሰሞኑ ያየው ነበር፣ ቪዲዮ ባልስራም ያየው ነበር። የሚያደርጉት ነገር፣ ያላቸው ውበት፣ ያላቸው አያያዝ ደግሞ ፈኪ አህሙን ስታስተስት አህሙ ፈኪን ሲያስተስት አይተናል ማለት ነው። እንደዛ ነው ወንድ ልጅ የግድ ሴት ልጅ ታስፈልገዋለች ከጎኑ ማለት ነው። እንግዲህ አበረታቱት በኮመንት፣ የፈኪ ፈኪን የሚወዱት ፈኪ የታለች ብሎ ማለት የለብንም ነባን ደጋፊ ደግሞ ነባ ብሎ አህሙ መሳደብ የለባችሁም ማለት ነው። አሁን የተለያየ ሰዎች ኮመንት እዛ ጋር መጥፎ ኩመንቶች ይታያሉ ማለት ነው። ታዩ አልታዩ ለነሱ አይዶን ኬር ነው። እኔ ባለፈው ነው ያየሁት አሁን አሁን አላቅም? ስለዚህ ምንድነው ይህንን አመጣሁት ጥሩ ነገር እኒ ኮመንት አዎ፣ እነዚህ ፈንድሻዎች ከሰው ዓይን ላይ ጠብቃቸው። እንግዲህ በርቱ፣ እኛንም ደግሞ ጎራ ያላችሁ አበረታቱ ማለት ነው። ስለዚህ እንወዳችኋለን፣ እናከብራችኋለን። እኛንም ደግሞ እርስ በራሳችን መተጋገዝ አለብን በእነሱንም ማገዝ እኛው በኛው መተጋገዝ አለብን ማለት ነው። እውነት ለመናገር ዜሮ ሆነናል ማለት ነው። ከእኔ ጀምሮ አንዳንድ ሰዎች ቻናላቸው ዝቅ ብለው ብለው ጭራሽ እየጠፉ ማለት ነው። አዲትፉ ያላችሁ ጠይቁኝ፣ ጠይቃቸዋለሁ። እንሻላ እንሻላ ብዝመላ ብያለሁ። የነበረን ቆይታ ይህንን ይመስላል። ቀጣይ ደግሞ አዲስ ነገር ስናገኝ እንመጣለን። እናንተም ደግሞ ካችን እንደችሉ በተስፋ ጠብቃለሁ። ሰላም ለሀገራችን፣ ሰላም ለእናንተ፣ ሰላም ለፈንድሻዎች ለአህሙና ለፈኪ ማለት ነው አሁ ከስንት ጊዜ በኋላ ለዚህ በቁ ማለት ነው እንደ ድሮአቸው ተመለሱ ማለት ነው። ደስ ይላል በጣም ደስ ይላል። እንግዲህ ሰላማቸው ይብዛ። ሰላም፣ ደስታ፣ አንድነትን ለሀገራችን የዞትር ምኞቴ ነው። ሰላሙን ደስታ ለመዳም ቅምሞች የዞትር ምኞቴ ነው። መዳም መዳን የምትሆኑበት ጊዜ ቅርብ አደርጋልች ቅርብ አድርግላችሁ ብዬ የዘወትር ምኞቴ ነው ማለት ነው። ውድድ ነው። ዋና አረጋቸው ማረጋቸው ላይክ፣ ሼር አድርጎ ሰብስክራ አድርጎ ደግሜ ደጋግሜ የሚነግራችሁ ነገር ቢኖር አዲስ ምትመጡት ሰብስክራ አድርጎ፣ እውነት ለመናገር አድርጉኝ አድርጉኝ ብያለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ጨርሰናል። ቀጣይን መጣልን ጠብቁን።